ካርዶችን እያጠናው ነው። ካርዶቹን አንዴ ብቻ አያቸው። እዛ ጭንቅላትን ከፍ አድርግና ዙሪያህን በደንብ ተመልከት። እነሱ ናቸው የሚጠኑት ካርዶች። በዙሪያ ያሉትን አጥና። ከዛ ካርዶቹን ማንበብ የልጆች ጨዋታ ነው። በጣም ቀላል ነው። ተቀመጡ ተቀመጡ። አንተ ከእኔ ጋር ና፣ የምርመራ ጥያቄ አለብህ። ሌሎቻችሁ ተበታተኑ። አቶ ራሚዝን አትየው፣ እሱ የፈለገውን ቢያደርግ ይህ ያለቀው ትእዛዝ ነው። ይገባል። መነጽሬ